ሰላም ሰላም ጤና ይስጥልን ውደጋት ሚዲያ ቤተሰቦች እንደ ያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ለባለፉት ሶስት ቀናት ወደ እናንተ አልደረስኩም እንግዲህ የመጀመሪያው ከአዲስ አበባ ወጣ በማለቴ ነው ሌላው ሁለተኛው ምናልባት ከአዲስ አበባ በወጣም ቀረጻው በስልክ ስለሚደረግ ወደ እናንተ መድረስ አይከብደኝም ነበር ግን አየር ስቀይር ትንሽ አፍንጫ የናፈነኝ በዛ ምክንያት ነው ወደ እናንተ ያልደረስኩት። እንደምን አላችሁ? እንደምን ቆያችሁ? የተለያዩ መረጃዎች ነበሩ። እንግዲህ የኢትዮጵያ ፖለቲካ በጣም ፈጣን ነው። አጀንዳው አይቆይም እንጂ በየቀኑ አጀንዳዎች ይፈጠራሉ። የውጭ ጠላቶቻችን አያርፉም፣ የውስጥ ባንዳዎችም አይንቀላፉም። ምክንያቱም የውጮች ጠላቶቻችን ካላረፉ፣ እነዚህ ለመለላክ ናቸው፣ ለመለላክ የተፈጠሩ ናቸው። ስታንድ ባይ ናቸው። በኦሮሞ ሕዝብ የሚነግዱ አሉ። በሕዝቡ ስም የምንታገለው ላንተ ነው ይላሉ ልሂቃኖቹ። በትግራይ ሕዝብ የሚነግዱ የትግራይን ንጹህ አርሶ አደር፣ ንጹህ ሕዝብ፣ ንጹህ ወጣት ደም እያፈሰሱ እነሱ በሀገር ውስጥም ከሀገር ውጭም የሚንፈላሰሱ ባንዳዎች ተላላኪዎች አሉ። በኦሮሞ ህዝብ ስምም፣ በወላይታው፣ በከምባታው፣ በአማራው፣ በአፋሩ፣ ባገው ህዝብ በሁሉም ረገድ ካፋቸው ግን የሚናገሩት ለአንተ እንታገልልሃለን፣ ለአንተ እንሰዋልሃለን ነው። በተግባር ግን አረጋውያንን ያለ ጠዋሪ ያለ ቀባሪ ልጆችን ያላባት ወጣቶችን ከትምህርት ቤት የሚያስቀሩ የነገን ተስፋ የሚነጥቁ ናቸው። እነኚህ በአማራ ህዝብ ስም ወደ ትግል ወጣን ያሉ የቀደመ የአብዮታዊ ዲሞክራሲ ዘበኞች፣ የአብዮታዊ ዲሞክራሲ ወጣቶች ሊግ አባላት ከህዋት ጋር በነበረው መዋቅር ሲዘርፉ የነበሩ በአንዳንድ ተቋማት ተቀጥረው የድለላ ስራ ያሽሻጭነት ስራ ይሰሩ የነበሩ በፓራሽት ባለ ሀብት የሆኑ የባንኮችን፣ የመንግስትን ሀብት፣ የመሬት ድለላን፣ የመንግስትን ጨረታ በግል ሲያደርጉ የኖሩ ያን ጥቅማቸውን ለማስቀጠር አንድም ሁለትም፣ ደግሞ በእዳ እንዳይጠየቁ በተለያየ ወንጀል ተዘፍቀው የነበሩ የቀደመ በመዋቅር ውስጥ የተለየ ፕሪቪሌጅ ያገኙ የነበሩ እነኚህ። የምንታገለው ለአማራ ህዝብ ነው። የፕሪቶሪያ ስምምነት የወልቃይትን ጉዳይ የራያውን ጉዳይ በአግባቡ የፈታ የመለስ አደለም። አሁ አንድ ሁለት ህዋት መጥፋት እየነበረበት ለህዋት አምነስቲ መደረጉ ትክክል አደለም። አሁ ሶስት አማራው በተለያየ አካባቢ እየተፈናቀለ ነው። በኢኮኖሚ እየተጎዳ ነው። ይህን ሁሉ አነሱ የለም። የአማራ ህዝብ የዘመናት ጥያቄዎች አሉ። ጥያቄዎቹ የአማራ ህዝብ ጥያቄ ሊፈታ የሚችለው የኢትዮጵያ ህዝብ ጥያቄ ሲፈታ ነው። በኢትዮጵያ ማዕቀፍ ውስጥ ነው የኦሮሞ ህዝብ ጥያቄ ሊፈታ የሚችለው። በተናጠላዊ እይታ አይደለም፣ ሆሊስቲክ በሆነ ቪው ነው ሊፈታ የሚችለው። የአንደኛው ጥያቄ ያለ አንደኛው ትብብር ያለ አንደኛው ሰጡ መመለስ ሰጥ ምንድን ነው ሰጥቶ መቀበል ሊፈታ አይችልም። የተቃራኒ የዳይኮቶሚ ይህንን የሚፈጥሩ ጠላቶቻችን ናቸው። እርስ በርስ የሚያባሉን በጋራ አንድነን ሲባል ኖ እያሉ ሲፈርጁ የነበሩት ዛሬ ከህወሓት ጋር ሆነን ማዕከላዊ መንግስቱን እንዋጋለን የሚሉ በአደባባይ ወጡ። በየቀኑ በየሰዓቱ፣ በማህበራዊ ሚዲያው፣ በቲክቶኩ፣ በዩቲዩብ ባገኘነው አማራጭ ሁሉ ለህዝባችን ስንናገር የነበረውን ራሳቸው ተገለጡ። ከህዋት ጋር ሆነን እንዋጋለን። ወልቃይት ትናንት የሰል ቁራጭ ሰሊጥ መሬት ሲሉት ነበረ። አሁን ህዋት የራሱ ከሻዕቢያ ጋር ህብረት መስርቻለሁ ይላሉ። ህዋት ሻቢያም፣ ከህዋት ጋር መስርቻ ያለው ህብረት ይላል። ሁለቱም ሻቢያም ህዋትም በታሪክ የማይፈታ ቅራኔ ያላቸው ሁለቱም፣ ነገር ግን ሱፐር ኦርዲነት ኢነሚ አለ። የጋራ ትልቅ ጠላት አለ። ኢትዮጵያ፣ የኢትዮጵያ መንግስት በጋራ ሊያጠፋን ነው በሚል በአንዳንድ ቴክኒካል ጉዳዮች ቢያንስ እንስማማ በጋራ ንመክት ሌላውን ጉዳይ አድሮ እንፍታው የሚል እንጂ ህዋት በሙሉ አቅሙ ከሻቢያ ጋር ሊተባበር አይችልም። ሻቢያም ዘባይ ስበርሳ በሙሉ አቅማቸው ወጣቶችን በሙሉ እየገበሩ የሳትራት እያደረጉ ሻቢያ የኤርትራ ምድር ጦርነት እንዳይከፈት ይፈልጋል። የኢትዮጵያ መንግስት የቀይ ባህረን ጉዳይ የአሰብን ጉዳይ እንዲሁ ለቃላት እንዳላነሳው ያውቃል። ኢትዮጵያ በፍጥነት ሁሉን አስተባብራ በአለም አቀፍ መድረክ የቀይ ባህር ጉዳይ አጀንዳ አድርገዋለች። እና ሻቢያ በቀይ ባህር ጉዳይ አንደራደርም፣ የወደቦች ጉዳይ ግን በኮመርሻል ህግ የሚመሩ ናቸው ይላል። ደፍነትሊ በቀይ ባህር ጉዳይ እንደራደርም ማለት እኮ ሲጀመርስ በህንዱ ውቅያኖስ ጉዳይ፣ በፓሲፊክ ኦሽን ጉዳይ በአትላንቲክ ኦሽን ጉዳይ ልትደራደር አትችልም። ያማ ከመናሪተጅ ነው። ትናንት በሚሊየን የነበሩ ለዘመናት የነበሩ ህዝቦች ዛሬም ያሉ ወደፊትም ለሚሊየን በሚሊየን የም እስካለም ፍጻሜ ለሚኖሩ ህዝቦች የጋራ ስጦታ ነው። ኢትዮጵያ እየጠየቀች ያለችው ሎስት ቴሪተሪ ክሌም ነው፣ በግፍ የተወሰደ የተባበሩት መንግስታት ኤርትራን በፌዴሬሽንም ሲያዋሃድ ከዛም በፊት ኃያላን ሲወስኑ አለአግባብ ኢትዮጵያ ሳትወከል አንዱ በአንድ አስመራ አንዱ በአንድ አዲስ አበባ አራት ኪሎ ገብተው የዓለም ህግን አሰራርን በጣሰ መልኩ የተወሰነ ውሳኔ አለ። ያ ውሳኔ ትናንት የተወሰነው የተሳተ ውሳኔ ዛሬ ላይ እንቶ ብንንም ወደማንቶበት ደረጃ ላይ ደርሰናል። ከዚህ በፊት ሲብራራ እንደነበረው ይህንን ውሃ ለአስር ደቂቃ እንዲሁ እዮ ልቆይ ይችላል። ክብደቱ ተመሳሳይ ነው። ሀያ ሲሆን ሰላሳ ሲሆን ግን የበለጠ እየከበደ የበለጠ እጅ ወደማይቋቋምበት ሊደርስ ይችላል። ትናንት ስትገነጠል ኤርትራ በአንድዋ ሲገነጥሏት የኤርትራ ሉዓላዊነት አሁንም ጥያቄ ውስጥ አልገባም፣ የሚገባም አይደለም። የኢትዮጵያ ጥያቄ ከምጽዋ እስከ ራስ ዱሜራ በሚደርሰው በግፍ ከተወሰደው በጋራ እንደግ። የኢትዮጵያ ማደግ ለኤርትራ ግራንት ነው። ለምሳሌ ወደ ሰባት ሚሊዮን ዶላር ወጪ አውጥታ በ2018 ከሰባት ዓመት በፊት ግብፅ ሶላር ፓኔል እሰራልሻለሁ አለቻት። ሰባት ሚሊዮን ዶላር ምናምን ገደማ ለኤርትራ አራት ሜጋዋት ኢትዮጵያ ሶስት መቶ አራት መቶ ሜጋዋት ማቅረብ ትችላለች። ኢብን በነጻ የኃይል ማስተላለፊያ ገንብተን ኤቭሪቲንግ ማድረግ እንችላለን። ለጅቡቲ አድርገነዋል። ይህን ማድረግ ይቻላል። በጋራ እንደግ የሚል ዞሮ ዞሮ ሻቢያ ኤርትራ ፖለቲከኞች ጦርነቱ በምንም ታምር ኤርትራ ምድር እንዳይደረግ ይፈልጋሉ። ስትራቴጂክ ደብዝ ነው። ሶ ቀጣዩስ? የትግራይ ልይቃንም የለም ከዚህ በፊት በነበረው በብሪት በከፈት ነው ጦርነት ዋጋ ተከፍሏል። ከሁለቱም ወገን ኢትዮጵያውያን ናቸው። የትግራይ ፖለቲከኞች ዋጋ ተከፍሏል። የበለጠ ግን ተጎድተናል። አሁን ጦርነት ማስተናገድ አንችልም። ጥያቄ ግን አላቸው። ምዕራብ ትግራይ የሚሉት እነሱ የወልቃይት ጠገዴ፣ ሰቲት ሁመራ ደቡብ ትግራይ የሚሉት ራያ። እንዲያውም አንዳንዶቹ አለፍ ብለው እስካለ ይላል። ምዕራብ ትግራይንም እስከ ወልቃይት ትምህርትንም አለፍ ብለው የሚጠይቋሉ። ዝሮ ዝሮ ግን የቀደመው በፌዴራል የተወሰነው ወሰን ይመለስ። እንዲሁ ሌላ ጥያቄም ካለ በትግራይ ምክር ቤት ነው የሚስተናገድ የሚል ያስቀመጡታል። ስታተስኮ፣ የቀደመ ስታተስኮ ይመለስ። ከዛ ሌላው ካሳ ያስፈልገናል። የበጀት ጉዳይ የፌደራል ስልጣን ጉዳይ ወዘተረፈ፣ የሚሉት ኢቨን ፓወር ሉዝ መሆን መቻል አለበት፣ እስከ ኮንፌዴሬሽን መሄድ አለብን የሚል ጥያቄዎች ይነሳሉ። ጥያቄዎቹ ስንት ሰው ነው የሚደግፋቸው? የትኛው ድጋፍ አለው ወዘተረፈ የሚል ሌላው እንደተጠበቀው። ሶ ለዚህ ለማይረቡ ጀንበሮች ሲነሱ የአማራን ህዝብ ጥያቄ እንመልሳለን ብለው የተነሱ ህዝቡን ያጭበረበሩ?

ዩቲዩብ ላይ የሚወራው ልቅምቃሚ ወሬ ይዞ የኤርትራና የትግራይ አክቲቪስቶች፣ አስቀድሜ እንዳልኳቸው ኤርትራውያን ጦርነት ካለ ኢትዮጵያ የአሰብን ጉዳይ የቀይ ባህር ጠረፍ ግዛት የምትፈልገውን ያንን ለማስቀረት ከተቻለ ሙሉ ለሙሉ ጥያቄዋን እንድታነሳ በውስጥ ጉዳዩ ላይ እንድትዘፈቅ አስር አድርገው አደራጅተው መቶ ጥይት ሰጠው፣ እሱን ሲተኮስ ከአንዱ ወደ አንዱ እንዲሆን። አይ በቃ አችሉንም ይህን ጥያቄ ካላነሳችሁ እንበትናችኋለን የሚል ያ በብሪት እኛንን የምስራቅ አፍሪካ ቀጠና የሚል የወደቀ ኢኮኖሚ የወደቀ ሀገር ይዘው የተነሱታል። የማደግ ፖቴንሻል የለውም። ኤርትራ በጣም አለው። ድብን ብሎ ማደግ ይችላል። በኢኮኖሚ ሀብ መሆን ይችላል። መቼ ከኢትዮጵያ ጋር ተባብሮ የሰራ ጊዜ ኢንዱስትሪያቸውን፣ ገበያቸውን ኢትዮጵያን ማድረግ ይችላሉ። ያንን ግን ኢትዮጵያን በመብለጥ ኢትዮጵያን በማፍረስ እኛ ሲንጋፖር እንሆናለን የሚለው እብሪቱ አይደለም። በጋራም በኮላብሬሽን ዘንድ የህዋቶችም ቅድም ያልኳቸውን ጥያቄያቸው እንዲመለስላቸው ይፈልጋሉ። የፌዴራል መንግስቱን አስጨንቀው ምዕራብ ትግራይ የሚሉትን የዚህን የራያን ጉዳይ እነ ደብረ ጽዮን ደግሞ በፓወር የመቆየት ከዛ ወደ ፌደራል መንግስቱ የመምጣት እነዚህ ጥያቄዎች አሏቸው። ለዚህ የሰሜን ህብረት ሰሜናውያን ሀበሻ ምናም የሚባለውን ተራንቶ ፈንቶ ወስዶ ተፈራ የሚባል የኮታ ጄኔራል ምን ሲያደረግ እንደነበር የሚታወቅ በጩኸት ወደ አመራርነት የመጣ ከዚህ በኋላ ዝም ብለን አናይ ኤርትራን ከወጋን እንወገዋለን። ትግራይ ከነካ ሰሜና ዝም መጀመሪያ በቃሬዛ ከመሸከም በቃሬዛ ይዘው ከሚጓዙ ወጥፈህ በእግር ተጓዝ። አስር ሰው በዙሪያ ያለው ገበሬ ቤት ነው ያለ። ግን አንዳንድ ጊዜ ነው ያለመታደል ታሪክህን አበላሽተህ ሙት ያላቸው ሰዎች አሉ። ሌሎች ደግሞ ትናንት እንደሰማችሁት አሁንም በየሚዲያዎች የበለጠ እንግዲህ በስፋት የሚተላለፍ ነው የሚሆነው፣ እየተላለፈም ነው። ከህዋትና ከህዋትና ከሻቢያ ጋር ሆነን ማዕከላዊ መንግስቱን እንወገዋለን። አንዳንዴ ህባብ ልቡን አይቶ እግዚአብሔር እግር እነሳ ይባላል። ሻቢያ ኢትዮጵያን የሚዋጋበት ፊት ለፊት አቅም የለውም። ይሄ እብሪት አይደለም፣ ነግራችሁ ቢያንስ በማውቁ ጉዳይ ኮንፊደንስ አለ። ከዚህ በፊት ክቡር ጠቅላይ ሚኒስትሩም ተናግረዋል። የኢትዮጵያ ዝግጅት፣ ስለ እውነት ነው የምላችሁ እኔ ስለምደግፍ መንግስትን ግዴ ለመንግስት እንትሁ ሀገሬን ስለምደግፍ ብቻ ማለት ነው። አናሊሲስ ያስፈልጋል። በኋላ ከወልዲያው ጥቃት ጋር አየዥ ልነግራቸው የምፈልገው እሱን ነው። የኢትዮጵያ መንግስት ዝግጅቱ ከዚህ የተሻገረ የራቀ ነው። የሰላም መንገድና ያስቀደመው በትጥቅ በስንቅ በወታደራዊ ስልጠና በአደረጃጀት በተተኳሽ ምን ያህል ጊዜ መዋጋት ዲፌንስ ማድረግ ሊያጠቃህ ይችላል። ምንም ችግር የለም። በቃ አጠቃህ እንበልና ሻቢያ ወልዲያ ሊደርስ ይችላል ወይ? ለምሳሌ ሻቢያ በተላላኪዎቹ ከቲዲኤፍ ጋር አሁን ወልዲያ ሊቆጣጠር ይችላል። ችግር የለውም። ወልዲያ ነው የሚቆጣ ደሴ ነው ኮምቦልቻን ሊይዝ ይችላል። ከዛስ ኦፌንሲቭ ላይዝ፣ የኢትዮጵያ ዝግጅትስ ምን ይመስላል የሚለው እሱም ማየት ያስፈልጋል። ዞሮ ዞሮ ለአማራ ህዝብ እንታገላለን ብለው የወጡ አስቀድመን ባንዳዎች ናቸው፣ ተለላኪዎች ናቸው፣ የጠራ ጥያቄም የላቸውም። እንዲሁ የፌዴራል መንግስቱ ደካማ ነው። በቃ ነቅንቀን እንጥለዋለን። እዚህ ዶቅማ ያውም ዶቅማ ስንጨት ያስፈልገዋል። እንደ ሾላ ነቅንቀን እንጥለዋለን በሚል ስህተት አንድ ባረጁ ባፈጁ ደካማ ልሂቃን ግምገማ፣ ሁለት እና ሶስተኛው ደግሞ ህዋት ጦርነት በከፈተበት ወቅት በሰሜኑ ግንባር በዛ ታዝለው ህዋት ማሸነፉ ስለማይቀር ስልጣን እንዛለን ብለው ራሳቸውን ፍኖተ ሰላም ሲያደራጁ የነበሩ ብቻችን ነው ከመንግስት ውጭ ነው የምንዋጋ፣ ምናምን እያሉ ሆታና ለልታ የሌለው ጦርነት አለ በዚህ በደቡብ በኩል የምንዋጋው እያሉ በወለጋ በኩል አቅጣጫ ሲያመለክቱ የነበሩ የከሰሩ ወራዶች፣ የአማራ ህዝብ ጠላቶች ናቸው። በራሳቸው ጊዜ ተገልጠዋል። እነዚህ ከተገለጡ የአማራ ህዝብ ምን ያደርጋል የሚለውን ለጊዜ ለታሪክ የምንሰጠው ነው። ይህንም ብለን እንግዲህ ወልዲያ እንደምታስታውሱት የነ ምሬ ወዳጆ ምሬ ወዳጆ ምንም አይነት ወታደራዊ ስልጠና ያለለው የትኛውም አይነት ወታደራዊ ትምህርት ቤት ገብቶ ያልሰለጠነ በሆይ ሆይታ በአማራ ህዝብ ታሪካዊ ጠላቶች ጭብጭባ ወደፊት የገነና። አሁን አንዳንዱ አይ የለም በህዋት ጦርነት ወቅት እኮ በሰሜናዊ ሀገራችን ክፍል እንዲሰርቷል ፍጹም ውሸት። ሲሰራ የነበረው ህገወጥ ገንዘብ ማዘዋወር ከህዋቶች ጋር ተደርቦ ቆቦ ጦርነት ሲኖር እየሮጠ ወልዲ መጥቶ ውጡ እያለ ህዝብ ያስወጣ የነበረ ከዛ ስሪንቃ ከዛ ደሴ እያደረገ ለዛ ሁሉ ውድመት አብሮ አባሪ ተባባሪ ነበሩት። በመዋቅር ውስጥም ከነሱ ጋር ሲሰራ የነበረ ዞሮ ዞሮ አንደኛ ኃይሉን ይዞ መጣ፣ በሳንቃ በኩል የምታውቁት ከሆነ እንግዲህ ወደ ባህር ዳር ሄጃ በዛ በኩል ይዞ መጣ፣ ተኩስ ከፈታ። ጦርነት ግንባሮችን ማሸነፍ አይደለም ሙሉ ጥቅል ጦርነቱን ማሸነፍ ነው። አንዳንዴ እኮ ጦርነቱንም ማሸንፈ ደግሞ በፖለቲካም ትሸንፋለሁ እኮ። ብዙ ጊዜ የኢትዮጵያ ታሪክ የሚያሳየን ጦርነቱን በድል እንወጣለን ግን በፖለቲካ እንሸነፋለን። የኢትዮ ኤርትራ ጦርነት አንዱ ማሳያ ነው። እጅግ ከፍተኛ የሆነ የሰው ኃይል ገብረንበታ ከስረንበታ፣ ግን ጦርነቱን አሸነፍ ኦልሞስት የአስመራ ደጃፎችን እያንኳኳ ነው የነበረው የኢትዮጵያ መከላከያ ሰራዊት የደረሰው ክህደትና ግፍ እንደተጠበቀ ሆኖ ግን እንግዲህ ባለህበት እርጋ እንኳ ቢባል ብዙ ቦታ መያዝ እየተቻለ የባንዳ ነገር ተንደርድሮ ወጥቶ ራሱን ባድሜ ያጣንበት ነው የመጣው። ሰው የሆነ ስታጠቃጥቃ ስትፈጽም የምሬን ድንቁርና የምሬን አለዋጭነት እንደተጠበቀ ሆነ። ሬሌታኩሱ ያውቃሉ ወይስ ፎቶ ከመነሳት ውጭ የሚለው እንደተጠበቀ ሆነ። በጀርባ ግን ህዋቶች አብረው አግዟል። እንግዲህ ይህንን ከፍተኛ ቁጥር ያለው የቲዲኤፍ ታጣቂ ሙቷል በሁለት መንገድ አንደኛ አርሚ 24 ጆን መዲድ የሚመራው ፋኖን አግዛችሁ ተዋጉ ብሎ ለአርሚ 43 አባላት ከራሱም ከአርሚ 24 የተቀነሱ ነበሩ አርሚ 43 አልገባም በማለቱ ኦልሞስት ወደ 20 አካባቢ ሰዎች ሞተዋል ከአርባ በላይ ቆስለዋል በተኩስ ልውውጡ ትጥቅ ላይ ተሽከርካሪዎች ላይ ጉዳት ደርሷል በተመሳሳይ አርሚ ሰባ ልክ እዚህ ወልዲያ ላይ ጥቃት ሲፈጸም አላማው የነበረው ከህወሓት ጋር አብረው እንደሚሰሩ እንድታውቁ ነው። ምን ይሄ በአደባባይ አሁን እኔ ለማሳያ ብለን መከራ እናየ። በቃ አመራሮቻቸው አብረን እንዋጋለን ተፈራ። በቃ ኤርትራና ትግራይ ሲነካ የለውም ብሏል። እዚህ አርሶ አደር ቤት ተደብቆ ማለት ነው ሰው ከሸረሪና ተነስቶ በረከት የምትባል ገበሬ መጥቶ ወልቃይት ወልቃይት ጠገዴ፣ ሰቲት ሁመራን ለመቆጣጠር ጥቃት ፈጸመ። ያ ሲቀጠቅጡት የነበሩት እነ ዮሐንስ የሚመሩት እነ ዮሐንስ ንጉሱ ራሳቸውን አፋብሃ አማራ ፋኖ ብሔራዊ ኃይል ብሎ የሚጠሩት የወያኔ ክንፎች የተከዜ ዘብ ብለው የጨፈጨፉት እነ ምሬ ወዳጆ እኮ ለማንነታችን ለህልውናችን እንታገላለን ብለው ከራያ ከቆቦ ካላማጣ መጥተው ጃራ ሲሰለጥኑ የነበሩትን እነሱ ነው በግፌ ጨፈጨፉ። የራሳቸውን ወገኖቻቸውን። በነገራችን ላይ ለታሪክም እንዲመዘገብ እኛ ከፋኖ ጋር ምናምን መታገል አንፈልግም እኛ ትግላችን ለማንነት ነው ብሎ ሊሰለጥኑ የመጡ ጨፈጨፏቸው። የተረፉትን ደግሞ ወስደው ከሃምሳ ሺህ እስከ መቶ ሺህ ገንዘብ ተቀበሉባቸው። ይህም በማድረጋቸው ለታማኝነታቸው ማሳያ ተብሎ ከሻቢያም ከህዋትም ትጥቅ ተሰጡ። ያን ትጥቅ ይዘው እየተንደረደሩ በዛ ላይ አሁን ጥቅምት ላይ ጥቅምት አስር ጥቅምት አስራ አምስት አካባቢ አስር ሚሊዮን ዶላር ለማሰባሰብ እቅድ ይዘዋል። ቴሌትሆን ለዚያም ዲያስፖራውን ለማነቃቃት በሚል። እንግዲህ አስቡ፣ በወጣቶች በአማራ ህዝብ ነው የሚቀለደው። ሶሪ አሁን የአስር ሚሊዮን ቴሌቶን ሆናለ። ለወልቃይት ደግሞ በዛ በኩል ልክ እዚህ ስንወጥር፣ ወደፊት ስንገፋ፣ ወደ ወልዲያ ወደ ደሴ በያለበት አለበት ጥቃት ስንፈጽም የኃይል ስምሪቱን እናዛበዋለን። ያኔ ወልቃይት ጠገዴ ሰትቱ መራን እንዛለን የቲዲኤፍ ነው። ይህን ካደረግን ተፈናቃዩ ከኛ ቁጥጥር ውጭ ሊሄድ ስለሆነ አሁን እንቅስቃሴ አለ። በየቦታው ያለው ተፈናቃይ መልሱን ወደ ስራችን ብሏል። ይህን ደግሞ ለመመለስ ደግሞ ስራ እየተሰራ ነው። ይሄ ከእኛ ቁጥጥር ውጭ ኢንዲፔንደንት ሆኖ ከሄደ እኛ ሬሌቫንት እንሆናለን፣ በሚል ሰው ቅቡልነት እናገኛለን ብለው እነሱ እየሰሩ ነው። ለዚህ የሚሆን ጥቃት ብንፈጽም እንግዲህ እኔ እስኪ እራሳችን ውሰድ፣ ጥቃት ፈጸም፣ ወልዲያን ያዘ ደሴ፣ ኮምቦልቻ እኔ ግዴለም ደብረ ብርሃንን መያዙ እንለጥጠው። ይህ ወደፊት ስንገፋ ከኋላ በኩል በሚፈጠረው ሰራዊት ላይ በምንፈጥረው ጫና የቲዴ ፋይል ምን ጉዳት ያመ አብረው ነው የሚሰሩ ብያቸዋል። ስለዚህ አብረው ስለሚሰሩ ያን ያህል ሰፊ አብረው እንደሚሰሩ ማሳያ የሚያስፈልግ አይመስለኝም። የምንፈጽመው ጥቃት ምንድን ነው የሚያመጣው? ወልዲያን ብንዝ፣ ኮምቦልቻም ብንዝ የሚል ያልሰራበት የሚያዝ ስትራቴጂክ ቦታ ያልተለየበት የውር ድንብር ጉዞ። ድንገት አሁን ስትሰራ ጥቃት ስትፈጽም መንግስት ሙሉ ትጥቁን ይጠቀማል፣ አየር ሀይሉን፣ ኮማንዶን፣ ስፔሻል ኤሊት ፎርሱን ዘ ወረስት ሴናሪዮ እኮ ወይም በምትሰራበት ጊዜ የሌሎችንም ክልሎች ሁሉ ሀይል እንደሚጠቀም መስራት መቻል አለብህ እና ከዛ ባለፈ ውጊያ የአንድ ቀን አይደለም። ኮንቲኒስሊ ትዋጋለህ ወይ አቅርቦታለህ፣ ወይ በትጥቅ በተሽከርካሪ ሀይልስ ታወራርሳለህ፣ ወይ ከየትኛው ግንባርህ እያመጣህ ነው ሀይል የምታቀርበው? ይህ ሁሉ የሌለበት እንዳልኳችሁ ቲዲፍ ከፊት ግፋ ይልሃል። የበሰበሰ ጥይት ይሰጡታል። ልብስ ሰጧችኋል። ገንዘብ ተሰጧቸዋል። የሚረዳቸው ሀይል አዋጅ ተሰጧቸዋል። እሱ እንግዲህ በሚመለከተው በመንግስት በኩል ይገለጻል። ሻቢያ ሰዎችም አሉበት። አሁን ህወሓት አስክሬን እያደለ ነው። የፕሪቶሪያን ውል ጥሷል ማለት ነው። ሻቢያ ደግሞ ገብቶ ያን ያህል ሊያግዝ አይችልም። ድንጋይ ሲወረውር በመስታወት ቤት ውስጥ ያለ ማለት ነው። ይህ ሁሉ ሳይሰራ ዳሜጅ ደረሰ ውድመት ደረሰ። እና ምሬ ወዳጁ መቀሌ ነው ያለው። ደብረጽዮን ደግሞ ለህክምና ወደ አስመራ ሄዷል። ከዛ ወደ ውጭም እንደሚሄድ ነው እንግዲህ አንዳንድ መረጃዎች የሚያሳዩት ሶ አጠቃላይ ባንዳነትን በግሃድ በድምፅ በምስል በቪዲዮ የተደገፈ የሚታገሉት የአማራን ህዝብ ለአማራ ህዝብ እንታገላለን ብለው የወጡ በተግባር ግን ራሱን የአማራ ህዝብን እየታገሉ እስቀድሜ በመግቢያ እንዳልኳቸው ልጆቹን ከትምህርት ቤት ከቦታ ቦታ መዘዋወርን የሃይማኖት በዓላት እንዳይከበሩ የመስቀልለት ነው እንግዲህ ከዛ ደግሞ እኛንን አራጅ ፈጣሪው ለማለት ነገ የሚከበረውን እ የግሸን ክብረ በዓል ለማደናቀፍ ሁሉ እሱ ያቀደ ነው። እንግዲህ ዛሬ መስከረም ሀያ ነው። ነገ መስከረም ሀያ አንድ የሚከበረውም ማለት ነው። ይሄ የክህደት ጦርነት የክህደት ውጊያ ጦርነት ለጦርነት የበቃ አይደለም። በዚህ ሂደት ከሻቢያ ከወያኔም እና ራሳቸው ወያኔዎች ናቸው፣ ጸራ ማራዎች ናቸው። የታገልን ለወልቃየት ነው። የባህር በር ጉዳይ አይመለከተንም። ሰው ባንዳነት በቁሙ ሲሄድ አሳዩ። እነዚህን ባንዳዎች አቅፎ ለድል በቃሉ። የትኛውም አይነት ወታደራዊ ትምህርት ቤት ምን የሌለው በከንቱ በደም ፍላት በተለያየ መንገድ እየተቀሰቀሰ እና የሆነ ነው። ድሮ ድሮ ቀይ ባህርን ኢትዮጵያ ወደ ቀይ ባህር መውጫ እንዳይኖራት አሰብን ጨምሮ በግፍ የተነጠቀችውን የጠረፍ ግዛቷን ለማስመለስ የምታደርገው ዲፕሎማሲያዊ ፖለቲካዊ ጥረት መካድ፣ ሀገርን የመካድ የባንዳነት ነው። እነ የታጠቁ ናቸው ባንዳ መሆናቸው በራሳቸው ጊዜ ግልጽ አድርገዋል። ባንዳዎችን ታቅፎ ደግመዋለሁ። እስከ መቼ ድረስ ይዘልቃል የሚለውን ህዝቡን ማሳየት ነው የሚያስፈልገው። ምናልባት ሌላ በተጨማሪ መረጃ ላሆኑ ዊልያም ሩቶ የሱዳን የእርስ በስን ግጭት ትደግፋለህ በተለይ ራፒድ ሰፖርት ፎርሱ ላይ ድጋፍ ታደርጋለ የሚል ክስ ይቀርብበት ነበር። እሱ ትክክል አይደለም። እኛ ወይ ኬንያ እያደረገች ያለችው ሁለቱ ተፋላሚ ኃይሎች በጋራ ቀርበው የሚነጋገሩበትን የፖለቲካል ዲስኮርስ መድረክ ነው እያዘጋጅን ያለንበት ያለነው። አልቡርሃንም ሀምዳን ዳጋሎም ከአንድ ምንድን ነው የሚለው አልቡርሃን እንደ ሀምዳን ዳጋሎ አርካት ከት ፍሮም ሴም ክሎዝ ን ኢኳል ሪስፖንስብል ፎር አትሮሲቲ ለችግሩም ለአትሮሲቲ ለግጭቱም የጋራ ተጠያቂዎች ናቸው። መፍትሄውንም በጋራ ነው የሚያመጡት። እያመቻችን ያለ ነው ይህን የሚል የፖለቲካ ጠረጴዛ መድረክ እንጂ አምስት ሳንቲም አረዳንም የሚል ምላሽ ሰጥቷል። በተመሳሳይ ምናልባት አህመድ ሙዓሊም ፊኪ እና የሶማሊያ መከላከያ ሚኒስትር እንዲሁም ጀነራል አብደል ማጅድ ሳቀር የግብፅ የመከላከያ ሚኒስትር ካይሮ ውስጥ መክረዋል። በዓላማ ደረጃ የግብፅ መከላከያ ምንድን ነው? የግብፅ መከላከያ ወይ ጦር ሰራዊት በአውሶም በተሰጠው የሰላም ማስከበር ወደ ሶማሊያ በሚመጣበት ሁኔታ ነው የመከሩ። ሌላው ምናልባት የትረምፕ ባለ ሀያ ነጥብ ኮምፕሬንሲቭ ፕላን አለ። እሱም በዝርዝር ምሽት ላይ ይመለስበታለሁ። አመሰግናለሁ።